ሰላሚቱ እንግዲህ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ናችሁ? እንኳን አደረሳችሁ ለመስቀል በዓል፣ እንኳን አብሮ አደረሰን። እኔ ራሴ ለመልሰው እናንተን ጠይቄ ጉዞ ወደ ውቢቷ ጉራጌ ቢሆን ኖሮ ደስ ይለኝ ነበር። ግማሹን ትንሽ ፓርት አሳያችሁና ኮሜንት ላይ ትንሽ መልሱልኝ። ኮሜንት በዛ እንዲፈልግ ነው ትላላችሁ። ብቻ ጉራጌ አይደለሁም፣ የምሄደው ጉራጌ ቤት ደስ ይለኝ ነበር። ለፎ ለፎ ለፎ አልቻልኩም። ስለዚህ ያው ጉዞ እንግዲህ ወደ ያው እዛ እንገናኛለን። በጣም በጣም ነው። ሰብስክራይብ አድርጉልኝ፣ ላይክ፣ ኮሜንት ላይ ብቻ እንወዳለን። አብረን እናከብራለን። ምንም ማድረግ አይቻልም። ጉራጌ በሚቀጥለው ዓመት እንግዲህ በሰላም ያደርሰንና ጉራጌ እንሞክራለን። እድላችንን እንደገና ማርያምን ነው የምላችሁ። ያለፈት ነገር የለም። በቃ ጉራጌ ለሚጠየቁ ጠየቁ ጠየቁ። አንድ ሰው እንሄዳለን። ሁለት ሰው ብሎኝ ሲደርስ ሞላ ምናምን ተባልኩና ቀረሁ እና ብቻ በቃ ለዛ ነው እንትን ያልኩት። ያው ስለዚህ ያም ሆኖም ቀረም ሌላ ሀገር ሄጄ ማክበር ይችላሉ። ስለዚህ እዚያም ሄደን እናከብራ እንግዲህ፣ ሽቶ እዚህ ጋር ማይኩ እንዳይነካብኝ እየቆጠብን፣ ይህ ሽቶ እናቴ ውድ ብናኛ ወደዚህ እየመጣ ነው። ሃሌሉያ ሃሌሉያ ለማይክ እንዴት አየኸው? በጣም ጌታን ደስ ብሎኛል። እንዳጋጣሚ ነው የተገናኘ ነው እንዳጋጣሚ ሁለታችንን ብቻችንን ጥል ጥል እያለ እንዳጋጣሚ ግን ደስ የሚል ጊዜ በጣም ደስ ይላል። አጋጣሚ ነው እየዞርን ነው ላይ ጨፈር ነው አረ እንኳን መጣ በስመ አብ፣ በጣም ደስ የሚለው

መሸ ግን፣ መስቀሉ አልወርቅም ነው። እስካሁን ጠበቅን ጠበቅን። መሸብንኛም ሩቅ እኔ ሩቅ ነው። ተጣፍ ጫፍ ነው የምገባው። ስለዚህ በጊዜ ደቤ መግባት አለብን። መስቀሉ አልወደቀም። ያው ጠበቅ ነው ጠበቅ ነው። እስካሁን እምቢ አለ። እና ጋይስ ወደ ቤት። እንዴት በጣም በጣም ደስ የሚል በዓል ነበረ። አይታ ደስ የሚል የሚገርም ላይት ራሱ አበሩልን። እና ጋይስ እንግዲህ በጣም በጣም አዳማ ላይ 2018 መስቀልን በዓል እንግዲህ ዛሬ በጣም አሪፍ ነበረ። ደስ ይላል። በአዲስ ቦታ እኔ ዘንድሮ የኛው አዲስ ቦታ ያከበርኩበት በአዲስ እንትን፣ በጣም ብዙ ሰው አለ። በጣም ደስ ይላል። በቃ ደስ ብሎኛል። አንተስ? በጣም እኔም የምር ደስ ብሎኛል። እኔም እንዳጋጣሚ እንደ ድንገት እንዳጋጣሚ የተገናኘ ነው የተገናኘ ነው። እኔም እንደ ድንገት የመታወት ግን ጸዴ ነው ጸዴ ነው። የሚቀጥለው አመት ግን የትነን? ጉራጌ ጉራጌ እንሄዳለን አብረን እና ሴት እንደፈሪ ጉራጌ እና ጋይሱን ካሜራማን ስለሆነ ምንም እ አ የምር ምን ቀጣዩ ጉራጌ ነው። እርግጠኛ ነው። ከውጭ ሀገር ነው ያለሽ። አሁን ይሄ ሰፈር እንደ ይባሉ ይሄ ሰፈር መብራቴ መብራቴ ነው። መብራቴ ነው ጋ ቴሊዮ ጋር ቀጥታ የድሮ ባቡር ጣቢያ ጋር ሜጃ ጋር ማለት ነው። እዛ ነው የሚከበረው አዲሱ ዘንድሮ የሆነበት እዛ ነው። ከዚህ በኋላ ጥምቀት ምንም እዛ ነው የሚከበረው ማለት ነው። ከዚህ በኋላ እና ጸዴ ትልቅ ነው። በጣም ነው ደስ የሚለው። ጋይስ እግዚአብሔር ነው ማለት ብሶን የያዙና መስቀልን ሳል ናገር መጥቼ ደስ የሚል ቀን በማሳለፌ በጣም ደስ ብሎኛል። እግዚአብሔር እንዴት ነው በጣም ጸደ ነበር፣ እንደዚህ ያልጠበኩት ያበደ ነው። እና ያው ቢጨለምም እንግዲህ መንገድ ላይ እየሄድን ነው፣ ካሜራማን አይዙ ወክ እያረግን ነው፣ ወክ እያረግን ነው እና መብራትን ትንሽ እናሳያችሁና ቪዲዮአችንን እንዘጋለን። በጣም ደስ የሚል ነበር። እንደዚህ እኮ አላወራሁም፣ ቅድም ብቻዬን ስለሆንኩ እንደዚህ አላወራሁት። አሁን ጓደኛዬ እራሱ ስራ ኖርማል ነው እና ጥንድ ጥንዶች መስቀል እና ሚኪ ብቻ ነን። ብቻዬን ነን። መስቀል በዓል ግን ብዙ እኮ ላይፍ ነበር በፊት ያሳልፍ ሞ አዳማ በየሰፈሩ ይበራል። አሁን ከዚህ በኋላ ዛሬ አርብ ቀን ነው የዋለው። ዛሬ አርብ ቀን ነው የዋለው እና ፕሮግራሙ ነገ ነው ግን የሚታረደው በየሰፈራችን ማለት ጋይስ እኛም ሰፈር ነበር ስለት ምናምን ተስየ እኔ ስንቴ ነው የምሳለው የነበረው እግዚአብሔር ነው ማለት ስንቴ ስንቴ ነበር መሳለውና፣ ዘንድሮ የለም ቆየ መሰለኝ እንትን ካለ እኔም በዛው እንትን አልኩ። ብቻ ወረዛ ብሄድ አናጣም ነበረ ግን ያው ባንሄድ ይሻላል እና ትዝል ወጣ ጣኑ ደስ የሚል ቫይቡ ምናምን ተጫውተ የሌለ የሌለ የሌለ አዎ የሌለ እና ጋይስ አዳማ ውቢቷ ከተማ ደግሞ አምሮባታል ይህን ሰሞን ፏ ያለች ነው። እና እና በጣም ደስ ይላል። በጣም ደስ ይለናል። እና ማይክ እሺ፣ ራስን አስተብረን፣ እኔ ሚኪ ይባላለሁ፣ ካሜራማን ነኝ። እና ድሮ ዳንሰኛ ነበርኩ፣ አብረን ዳንስ ሰርተናል ከወንድማችን ጋር። አሁን ካሜራማን ነኝ። ኮንተንት ክሬየተር ለመሆን እየተጣጣርን ነው፣ እየሞካከርን ነው። እና እኔ ነው ዋጭሩ ነኝ። እንግዲህ እኔ አዝሬድ ልጅ ነኝ። ሀይ ጋይስ እንግዲህ ማይክም ወደ ቤቱ ልሄድ ነው ቻው ልንባባል። 2018 ነው እውነት ለአዳማ ላይ መስቀል በዓል በጣም አሪፍ ሁኔታ ነው። ብቻ ደስ ይላል። ድንገት ጓደኝ ማግኝቼ በመስራቴ በጣም በጣም አሪፍ ነው እና በጣም በሌላ ቪዲዮ በቤተሰቦች ሰርፕራይዝ አድርግ ደግሞ ማንም አልጠበቀም ሌላ ሀገር እንዳለው ነው የሚያውቁትና በሌላ ቪዲዮ እነሱ ሰርፕራይዝ አረግ ጠብቁ። ቻው።